በሰዎች ከተናቃችሁ ይህን ብቻ አድርጉ። ብዙ ሰዎች ንቀትን ከተለያዩ ቦታዎች ላይ ያስተናግዳሉ። አንዳንዶቻቸው በመስሪያ ቤታቸው፣ አንዳንዶቹ የኔ ናቸው በሚሏቸው ጓደኞች፣ አንዳንዶቻቸው ደግሞ በትምህርት ቤት፣ ሌሎቹ ደግሞ በተለያየ ስፍራ። ታዲያም ይህን ንቀት ሲያጋጥማቸው የራሳቸውን መፍትሄ ነው የሚሉትን ነገር ማድረግ ይጀምራሉ። አንዳንዱ ግላዊነትን ይጀምራል ብቻውን መሆን። ሌላው አካባቢውን ይቀይራል። ሌላው ደግሞ ትምህርት ቤቱን ይቀይራል። ሌላው መስሪያ ቤቱን ለመቀየር ይሞክራል። ታዲያ ይህን ሁሉ ነገር አድርገው ግን ንቀት አይለቃቸውም፣ ይከተላቸዋል። ልክ እንደ ጥላ በሄዱበት ሁሉ ይከተላቸዋል። እናንተ እንደዚህ አይነት ንቀት ቢገጥማችሁ ምን ታደርጋላችሁ? ዛሬ ለእናንተ መፍትሄ ይሆናሉ ብዬ አሰብኳቸውን ሰባት ነጥቦች ይሸላችሁ መጥቻለሁ። እነዚህ ሰባት ነጥቦች በማንኛውም ቦታና በማንኛውም ሁኔታ ምንም አይነት ንቀት ሲገጥማችሁ ማድረግ ያለባችሁ ሰባት ነጥቦች ነው። በተለይ ሰባተኛው ደግሞ በጣም አስፈላጊ ስለሆነ ቪዲዮን እስከ መጨረሻው ተከታተሉት። ከእናንተ የሚጠበቀው ቪዲዮን ላይክ አድርጋችሁ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ አድርጋችሁ ቪዲዮን እስከ መጨረሻው መመልከት ነው። ይህ የእናንተ ውድ ቻናል ኢንስፓየር ጀነሬሽን ነው። የሰዎችን ንቀት የምትቆጣጠሩባቸው ሰባቱ መንገዶች፣ ከነዚህ ውስጥ አንደኛው የንቀቱን ምንጭ መለየት ነው። ምክንያቱም ንቀት ዝም ብሎ ከመሬት ተነስቶ አንድ ሰው እኛ ላይ የሚዘንብበት ወይ የሚናገርበት ምንም ምክንያት የለውም። ስለዚህ አንድ ንቀት ምንጭ አለው ማለት ነው፣ መነሻ አለው ማለት ነው፣ ሀሳብ አለው ማለት ነው። ምን ማለት ነው? ንቀቱ ያጋጠመን ቦታና ንቀቱን ያሳየን ሰው ላይ ትኩረት አድርጎ በደንብ ፎከስ አድርጎ ማየት ያስፈልጋል። ከምን አንጻር ነው ይህ ሰውዬ እኔ የተነገረኝ? ለምንድን ነው እዚህ ቦታ ላይ ስመጣ ምናቀው? የሚለውን ነገር በደንብ ትኩረት አድርጎ ማየት፣ ማጠንጠን፣ ማሰላሰል ያስፈልጋል ማለት ነው። ምናልባትም ለእናንተ የማይሞቻችሁ ወይም የማይመጥናችሁ ቦታ ላይ ሆናችሁም ከሆነ እራሳችሁ እንድታስተካክሉ፣ መንገዳችሁን እንድታስተካክሉ ይረዳችኋል ማለት ነው። ስለዚህ የምጭምሪያው ነገር የንቀቱን ምንጭ ማሰብ የንቀቱን ምንጭ ማስተዋል ያስፈልጋል ማለት ነው። ይህ ንቀት ከየት መጣ? ብዙ ጊዜ አንዳንዴ ንቀቶች ወይ ከጥላቻ ሊመጣ ይችላል፣ ወይ ከቅናት ሊመጣ ይችላል። ምን ማለት ነው? አንድ ሰው እኛ ጋር መልካም ነገሮችን ሲያይ፣ በጎ ነገሮችን ሲያይ፣ ጥሩ ነገሮችን ሲያይ ያ ነገር በሱ ውስጥ ቅንዓትን ወይም ጥላቻን ፈጥሮ እኛን ለመጣል ወይም ከጀመርነው ነው ጉዞ ለማሰናከል የሚናገራቸው ቃላቶች ሊወጡ ይችላሉ። አንዳንዴ ደግሞ ከልብ በሚወጣ ትዕቢት፣ ምን ማለት ነው፣ በብዛት ይሄ አብሮ አደጎች ላይ የሚታዩ እኔ ከንትን አበልጣለሁ በምን አንሳለሁ አይነት ነገር ይነሳና በዛ ወን ይበልጣለሁ አይነት ነገር እያለ ሰዎችን ወደ መጥላት ወደ መግፋት ወደ መሳደብ ወደ መናቅ አይነት ስቴፖች ይራመዳል ማለት ነው። ወደ ሶስተኛው እዚሁ ላይ ስናየው ደግሞ የሚሰነዝሩባችሁ አስተያየቶች ከምን አንጻር ነው የሚለውን ነገር በደንብ አስተውሎ ማየት ያስፈልጋል። የምር እናንተ ያንን ስለሆናችሁ ሳይሆን ምናልባት ከተለያዩ ኢንቴሽኖች አስተያየቶች ሊሰነዘሩባችሁ ስለሚችል ያም ወደ ንቀት ሊያድግ ሊያደግ ስለሚችል ማለት ነው። ሌላው እንድትይዙልን የሚፈልገው ነገር ንቀት ሁልጊዜ ሰውየው እኛ ስለሚጠላንና ስለሚተች ብቻ ላይሆን ይችላል። ምናልባት ከሰውየው አስተዳደግ፣ ከሰውየው ማንነት፣ ካደገበት አካባቢ፣ ካሳደገው ቤተሰብ የተነሳ ሰዎች እንዲሁ መሳደብ፣ መዘርጠጥ፣ መተረብ፣ መናገር በቃ ብዙ ነገሮችን ማለት የሚፈልግ አይነት ሰው ሊኖር ይችላል እና እነዛን ነገሮች አስበን ኦኬ፣ ይህ ሰውዬ ፐርሰናሊቲው ስለሆነ ይህ ሰውዬ ማንነቱ ስለሆነ ነው ብለ ንቀትን በዚህ ልክ ማስተናገድ እንችላለን ማለት ነው። ከዛ በተረፈ እነዛ የሚሰነዘሩባችሁን ንቀቶች ደግሞ በዚህ መንገድ ማየት ደግሞ ጥሩ ነው። ምንድን ነው ያ ነገር አንድ ንቀት ሲሰነዘርብን ምናልባት እኛ ያልፈታ ነውም ሰውየው እንደ ኬንያ ያዘው የቋጠረው ምናልባት ቀናቶችን ካናቶችን ሲጠብቀልን ነበረ የሆነ ቦታ ላይ እኛን ማዋረድ ማሳፈር መናቅ የፈለገበት አጋጣሚ ሊኖር ይችላልና ያን የንቀቱን ምንጭ ማሰብ ያስፈልጋል ያኔ እኛ ልንኖርበት የሚገባውን የሚመጥነንና የማይመጥነንን ቦታ መለየት እንጀምራለን ያኔ ማድረግ ያለብንም ይሄ የጓደኝነት ደረጃ ከሆነ እዛ ጋር መለየት ያለብንም ማቆም ያለብንም ወሰን ያለብንም ውሳኔ ካለ ያገዘናል ማለት ነው። ስለዚህ የመጀመሪያው የንቀቱን ምንጭ ማሰብ ነው ማለት ነው። ወደ ሁለተኛው ሳልፍ በራሳችሁ መልካም ነገር ላይ አተኩሩ እላለሁ። ምን ማለት ነው? ሁሉም ሰው መልካምም የሆነ ደካማ ወይም ጠንካራ የሆኑ ጎኖች አሉት ማለት ነው። ስለዚህ ሁል ጊዜ ሰዎች እኛን በሚተቹን በኩል ላይ ወይም በደከመ ቦታችን ላይ ብቻ ትኩረት የምናደርገው ከሆነ አቅማችን ከጊዜ ጊዜ እየላሸቀ ማንነታችንን እያጣን ራሳችንን እያጣን እየደከምን ተስፋችን እየተሟጠጠ ይሄዳል ማለት ነው ስለዚህ በራሳችን መልካም ነገሮች ላይ ማተኮር አለብን ማለት ነው በሰዎች በሚሰነዘርብን አስተያየት ትችት ላይ ልባችንን ማኖር የለብንም ማንነታችንን እዛጋር ጋር ማስጠጋት የለብንም ህይወታችንን በዚህ ልክ ማኖር የለብንም ማለት ነው ሌላው በሌሎች ሰዎች ማረጋገጫ መኖርን ማቆም መቻል አለብን። ምን ማለት ነው? ሰዎች ዲፋይን በሚያደርጉልክ ወይ ሰዎች እኛን በሚያብራሩልክ ወይ ሰዎች እኛን በሚገልጹልክ ራሳችንን መግለጽ ወይም ራሳችንን ማንነታችንን ማሳየት የለብን። ምን ማለት ነው ያ ነገር ሰዎች እንዲናችሁ ብለው ዲፋይን ስላደረጉ ያን ነገር ተቀብለ መኖር የለብንም። ያንንም ደግሞ ለሰዎች ዲፋይን ለማድረግ ራሳችን እንዲህ ነን እኮ እንዲህ ነን እኮ እያልን ደግሞ ጊዜያችንን መፍጨት የለብንም። ስለዚህ በራሳችን መልካም ጠንካራ ጎኖች ላይ፣ ባለን ስኪል ላይ፣ ባለን ፐርሰናል ዴቨሎፕመንት አቅም ላይ፣ ባለን ማንነት ላይ፣ ከሰዎች ጋር ባለን ኮሚኒኬሽን ላይ፣ በስራዎቻችን ላይ ባለን በራስ መተማመን ላይ ልባችን ማኖር አለብን። ልባችን ማጠንከር አለብን ማለት ነው ወደ ሶስተኛው ስንሄድ የሌሎችን አስተያየት ጊዜያዊነት ማወቅ ያስፈልጋል። ምን ማለት ነው? የሰዎች አስተያየት ጊዜያዊ ነው። አንዳንድ ጊዜ የሚሰነዘርብን ነገር እኛ ያን ነገር ስለሆን ነው ሳይሆን፣ ምናልባት ሰዎች ከራሳቸው ከሆነ ንዴት ከሆነ ብስጭት ከሆነ ቅናት ከሆነ ብስጭት ከሆነ ነገር ተነስተው የሚናገሩ መሆኑን ማስተዋል ወይም ጊዜያዊ መሆኑ ቋሚ አለመሆኑ ቀጣይነት ያለው ነገር አለመሆኑ ማስተዋል ያስፈልጋል። ምክንያቱም የሰዎች ንቀት ወይ የሰዎች ጊዜያዊ አስተያየት የእኛ ዘልቃዊ ማንነት ስላልሆነ ማለት ነው። ይልቁንስ አንዳንዴ ሰዎች የሚወረውሩብን አልባሌ የሆነ ወይ የማይረባ ወይ እኛን ለመጉዳት የተወረወረብንን አስተያየት እኛ እንደ መጎታጫ እንደ መሰላል መጠቀም አለብን። አንድ ታሪክ ታውቁታላችሁ ብዬ አስባለሁ። አንድ አህያ በቃ ጀስት ሞታለች ብለው ጉድጓድ ውስጥ እንደነበረች ጥለዋት ከሜዳቸው በፊት አፈር በላይዋ ላይ እየጨመሩ በቃ ሊቀብሯት ሲሞክሩ ምንድን ነው የሆነችው? አህያዋ ያን አፈር እያራገፈች እንደውም እንደ መወጣጫ የተጠቀመች አለፈች ማለት ነው። ሰዎች የሚሰነዝሩብን ማንኛውም መጥፎና አንተን የሚጎዳ አስተያየት የሆነ ጥሩ ነገር ወይ የሆነ እውነታ ይኖረዋልና አንተ ለራስ መወጣጫ፣ ማንነትህን ለመገንቢያ፣ ነገህን ለማስተካከል ተጠቀምበት። ስድስተኛ መናቃችሁን እንደ ትልቅ እድል ተጠቀሙት። ይህ ምን ማለት ነው? የሚንቃችሁ ሰው ሲጀመር እናንተን ከእናንተ የሚበልጠው የተሻለ ሰው ቢሆን ኖሮ እናንተን ባላቀም ነበር። ወይም እናንተ በጎደላችሁበት ነገር ላይ ሞልቶ እሱ እንደናንተ ባልሆነ ነበር ማለት ባገዛችሁ ነበር፣ በደገፋችሁ ነበር። ምናልባት የሚናቀና የሚተች እንኳን ነገር ኖሯችሁ ቢሆን ኖሮ በመከራችሁ ነበር። ስለዚህ ያ ሰው ከእናንተ የሚሻል አይደለም ማለት ነው። ሌላው የሚንቃችሁ ሰው ምናልባት የሆነች ትንሽዬ ክፍተት ኖሮባችሁ ሊሆን ይችላል የሆነች ነገር አይቶ መቼም ዝም ብሎ የሆነ ሰው ያለመነሻ የሆነች ነገር ይዞ ነው የሚያዋል ያንን ነገር ክፍተታችሁን እንደማወቂያ ምናልባትም አሰስመንት እንደመስለያ ስለራሳችሁ ማንነት ነገር እንደማግኘት ተጠቀሙበትና ያንን ክፍተታችሁን እንደገና የምታሳድጉበት ያንን ክፍተታችሁን በቃ የምታጠነክሩበት ምናልባት ያንን ክፍተታችሁን ለመጨረሻ እና ለአንድ ጊዜም የምትዘጉበትና ሰዎች አፋቸውን በእናንተ ላይ እንዳይከፍቱ የምታደርጉበትን ነገር ሊሆን ይችላል። ስለዚህ እስከ ሰዎች ዘንድ የሚዘነዘርባችሁን ንቀት አንዳንዴ እንደ መልካም አጋጣሚ እንደ መልካም እድል በመጠቀም ራሳችሁን ለመልካም ነገር ድንጋይ ሲኖሩ እንግሩባችሁ ያንን ድንጋይ ቤት ስሩበት እንደማለት ነው። ከዛ በተረፈ አንድ ሰው ናቃችሁ ማለት እናንተ ከሱ በጃች ናችሁ ማለት አይደለም። ምናልባት ያ ሰው ከእናንተ የሚወረደ ሰው ሊሆን ይችላል። ምናልባት ያንን አጋጣሚ ያንን ጊዜ እናንተን አግኝቶ ተናግሯችሁ ሊሆን ይችላል እንጂ ምናልባት ከእናንተ የተሻለ ሆኖም ላይሆን ይችላል ማለት ነው። ስለዚህ መናቃችሁ አንዳንዴ በእልህ በነዴት የሆነ ነገር እንድትሰሩ ምናልባት እስከዛሬ በራሳችሁ በብዙ ሰዎች ምክር በብዙ መጽሐፍት በብዙ ፖድካስት ያላስተካከላችሁ ህይወታችሁ የሆነ ንቀት እናንተን ተርኒንግ ፖይንት ሆኖላችሁ ህይወታችሁን ሊቀይራችሁ ማንነታችሁን ሊቀይራችሁ አዲስ ሰው ሊያደርጋችሁ ይችላል እና እንደ መልካም አጋጣሚ ልትጠቀሙበትላል። ሌላ ልትቆጣጠሩት የምችሉትን ብቻ ላይ ትኩረት አለ። ልትቆጣጠሩት የምችሉበት ሁሉም ነገር በእኛ ቁጥጥር ስር አለመሆኑ ግልጽ ነው። አንዳንዶች በፈጣሪ ዘንድ ሊስተካክሉ የሚችሉ እኛ ልናስተካክላቸው የሚቆጣጠራቸው የማንችላቸው አንዳንዶቹ ደግሞ ጊዜ የሚፈታቸው ነገሮች ናቸው። አንዳንድ ጊዜ ደግሞ ምናልባት ከሰዎች ጋር ተቀራርበን የምንፈታቸው ነገሮች ናቸው። አንዳንድ ነገሮች ጭራሽ ከኛ ቁጥጥር ውጭ ያሉ ናቸው። አንዳንዴ መቀበል ምናልባት ነገሩን ሊያስተካክለው ይችላል ማለት ነው። ስለዚህ እኛ በተቻለ መጠን መቆጣጠር የምንችለው የዛን ሰውዬ አንደበትና የዛን ሰውዬ ምንድነው አንደበትና ሀሳቡ የሚናገረውን ንቀት ትችቱን አይደለም ማለት ስለዚህ እኛ የምንቆጣጠሩ የራሳችንን ሀሳብ ነው የምንመልሰውን ሪስፖንስ ነው የምናሳየውን ስሜት ነው ስለዚህ ቀጣይ እርምጃችን ላይ ልናተኮር የሚገባው ማለት ነው ስለዚህ ሰዎች በናቋቸው ነገር ላይ ማተኮር አያስፈልግም ማለት ነው ስለዚህ ሰዎች በሚንቋችሁ ነገር ላይ ሰዎች በሚንቋችሁ ማንነት ላይ ከመስራት ይልቅ በራሳችሁ አቅም ላይ በራሳችሁ ማንነት ላይ እናንተ በምትቆጣጠሩት ነገር ላይ ትኩረት ብታደርጉ በጣም ውጤታማ ትሆናላችሁ ማለት ነው። ሌላው ከአቅም በላይ የሚሆነውን ጊዜ በቃ ለጊዜ መስጠት ለጊዜ መስጠት ምክንያቱም አንዳንድ ነገር እኛ ስንታገነው ይባስ እየተላላጥነና እየተጎዳን ለሚሄድበት ስለምንችል ማለት ነው ወደ ይቻላል ቤተሰቦች ለዛሬ በሰዎች ስትናቁ ማድረግ ያለባችሁን ሰባት ነጥቦች ይሽላችሁ የመጣሁት እነዚህ ይመስላል። በቀጣይ በሌላ ትምህርት እስክንገናኝ ድረስ ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ለቻናሉ ያላችሁን አጋርነት አሳዩ። እንዲሁም ደግሞ ዛሬ ከተማማርናቸው ሰባቱ ነጥቦች ውስጥ በጣም የትኛው እንዳስተማራችሁ የትኛው ልባችሁ እንደገዛ ልትጠቀሙትን እንዳሰባችሁ በኮመን ሴክሽን ላይ ገለጹ። ይህ የእናንተ ወነት ቻናል ኢንስፓየር